ሰላም አሌይኩም ወረህመቱላሂ ወበረካቱ ድና የተከበራችሁ የነስ ያት ቤተሰቦቼ፣ እንዴት ናችሁ? ሰላም ናችሁ ያላችሁ? አልሐምዱሊላህ አልተገናኘንም። ለዛሬ ቀለል ያለ በጣም ቆንጆ የእንትን ማለት ነው የቱና መች ሙሳ አሰራር ነው የማሳያችሁ። ያው እኔ የምሰራው በርከት ያለ ነው። የወላችሁ ዘጠኝ የፓሽን የቱና አዘጋጆች አለው እዚህ ውስጥ ነው ማዘጋጀው። አዘገጃጀቱ የምትፈልግ ሁሉ አሳያችኋለሁ። አብሽሪ እና ይሄንንም ቤት ውስጥ ነው ማዘጋጀው። ይሄንን እርድ ወይ ጎብ ነው። ይሄንን በርበሬ ነው። ይሄ ደግሞ ካሬ ነው። እዚህ ጋር ደግሞ ያዘጋጅሁት ቃሪያና ኮዝበራ አለ። እዚህ ጋር ነጭ ሽንኩርት አለ። እዚህ ጋር ጨው አለ። ኢንሻአላ ቀጥተው ወደ ስራችን እንጀምራለን ማለት ነው። መጀመሪያ እዚህ ጋር ዘይት እንጀምራለን። ያው ብዙ ነው የምሰራው ብያችሁ እናፈናለን እዚህ ጋር ሽንኩርት አለን ማለት ነው። ይኸውላችሁ ሸንኮታው እንግዲህ እንደዚህ ሽንኩርት ጨመርኩ ማለት ነው። ዘይቱ ላይ ሽንኩርት ጨመርኩ ያ ይታያል ብዬ ተስፋ አደርጋለሁ። በአንድ ጊዜ ነው ቪዲዮ መጠርሰው ባንድ ጊዜ እየሰራሁ ነው። እና ያው እኔ የምሰራው በነገራችን ላይ በጣም ብዙ ነገር ነው። እዚህ ጋር የቲማቲም ሶስት ማባያ እየሰራ እየቀቀልኩ ነው። እዚህ ጋር ደግሞ ሌላ ዶሮ ልሰራ እያዘጋጀሁ ነው። በነገራችን ላይ እኔ የማሳያችሁ ሌላው ሳይሆን የቱና መችጉስ አሰራር ነው ማለት ነው። እንሻላ ተከታተሉኝ። ባይጠቅማችሁ ቪዲዮ እስከ መጨረሻ እዩልኝ። ከመዳን ቁሽና አስወጥኝ፣ አበረታቱኝ። እወዳችኋለሁ። እንሻላ ተከታተሉኝ እስከ መጨረሻ። እንግዲህ ሽንኩርቴ እንደዚህ ቀስ እያረ ክፍል እስከሚል ድረስ እንደዚህ አማስለዋለሁ ማለት ነው። ትምህርቴን እና ያው ቡኒ እስከሚሆንልኝ ቅርጽ እስከሚሆንልኝ ድረስ እንደዚህ ይጠባበቃለሁ ማለት ነው። በነገራችን ላይ በጣም ማረቦችን የሚወዱትና ቆንጆ የሆነ የቱና መኪኖች አሰራር ነው ማሳያችሁ እና እስከ መጨረሻው ተከታተሉ ላላሁ፣ እየወዳችኋለው የምሰራው ብዙ ነገር ስለሆነ ሁሉንም አይደለም ምቀርጸው ምቀርጸው ሁና መች ሙሳ አሰራር ብቻ ነው ማለት ነው። ኢንሻአላ ከዚህ በኋላ በየቀኑ የምሰራውን ምግብ ለመቅረጽ ሞክራለሁ። አበረታቱኝ። ተጎን የሆኑ ወዳቸዋለሁ። እሺ፣ ኢንሻአላ እስከ መጨረሻው ድረስ እንደምትከታተሉኝ ደስታ አረጋለሁ። እና እዚህ ያዘጋጀው አንድ አንድ ነገር አለ። እዚህ ጋር አጥብቄ አድርቄ ያዘጋጀው ሎሚ አስወድ ይባል የሎሚ ደረቁ አለ። እዚህ ጋር ጀርፍ ያለ፣ እዚህ ጋር ደሞ ሆላ፣ እዚህ ጋር ደግሞ ጥሩምብ አለ። እነዚህ ሽንኩርቱ በስሲ ሌለኝ የጨምረው ነው ማለት ነው። ከሽንኩርቱ ጋር ማንኛውም የስጋ የአሳ የዶሮ የማንኛውም መጭ ብንሰራ እንደዚህ አይነት ያስፈልገናል ማለት ነው። ማንኛውም መጭ ብንሰራ እንደዚህ አይነት ደረቅ ያለ ቅመማ ቅመሞችን ጣዕሙ ቆንጆ ያደርግልናል ማለት ነው። እንሻላ ከከታተሉ የሁላችው ከእናንተ ጋር ያለሁት ብነኝ። አበረታቱ ይወዳቸኋለው። እንሻላ እስከ መጨረሻ ቪዲዮ ለማየት ሞክሩ ማለት ነው። ሁላችሁም ጠቁመለ ይረን እስከ መጨረሻ አዩልኝ ማ ነው እንግዲህ፣ እንደዚህ ሽንኩርታችን እያቆየን እያማሰልን እ እያማሰልን ማለት ነው። ይህ እንደነገርኳችሁ ሶስ ነው ማለት ነው። ይሄ የቲማቲም ሶስ ነው። ሽንኩርቱን በደንብ እንደዚህ እየቆየው እየቆየው እዚህና ማስለዋለው ማለት ነው። ነው። ያው አይታችሁ አዘጋጅቼ አቅቤ ያለው ያኛው ደግሞ ለአሳው ነው። እስከ መጨረሻ ተከታተሉኝ። እወዳቸዋለሁ። እንሻላ አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ ያረጋቸው እና ቶና ማለት ምን ማለት እንደሆነ ያልገባችሁ የሁላችሁ ይኸው ከፍቼው ማለት ነው። ተከፍቶ ይሄን ይመስላል እንደዚህ በአንድ እቃ አጠራቅመዋለሁ ማለት ነው። ይኸው እንደዚህ ከፍቼ ከፍቼ ያዘጋጅቸዋለሁ። ይሄ አጥንቱ የተነሳ የታሸገ አሳ ማለት ነው። ይኸው እንደምታዩት በአንድ እቃ እንደዚህ እሰበስበዋለሁ ማለት ነው። ይሄ ቶና ብዬ ያሳየኋችሁ ነው። ይኸው ሰርዲን ይባላለ፣ ቶናም ይባላለ። የተለያዩ ናቸው። ይሄ የአሳ የተዘጋጀ የታሸገ አሳ ነው ነውና ተከታተልኝ እላችሁ ማለት ነው። እንግዲህ ሽንኩርቴ እንደዚህ ትንሽ ቀላ ብለዋል። በጣም መቅላት የለበትም። በነገራችን ላይ ተቆንጆ ማለትም ደግሞ እንጨምራለን መሰላችሁ። ይህንን ያዘጋጀሁትን ከነ መጨምራለሁ ማለት ነው። ይህ በነገራችን ላይ ፓውደር አይደለም። በደንብ ቆንጆ ስታንቆኝ፣ ደንብ ያረግለት ጀርሴ ምናምን ናቸው ተወሰነ እንደዚህ አብሮ ጥብስ እንዲልጠብቃለሁ ማለት ነው። እንደነገርኳቸው የምሰራው በትልቅ ብረት ድስት ስለሆነ መሬት ላይ ነው ማለት ነው። ይህ ትልቁ ምድጃ ማለት ነው ላይ ሌላ ነገር እየሰራው ስለሆነ ዝኛው ላይ ሌላ ነገር እየሰራው ስለሆነ ነው። እዚጋም ይታያል። ሶስ፣ እየሰራ ነው። እዚጋ ለሁለቱም አንድ ላይ ነው። ቲማቲም አዘጋጀ እና አበረታቱ

እዚህ የምሰራው ደግሞ ኢንሻአላ ቪዲዮ ሌላ ጊዜ እሰራላችኋለሁ። የዚህኛው ይሄኛው ዶሮ ነው። የዶሮው ደግሞ እድሜያ ምንም አይነት ቅመም አልጨምርም። ቲማቲም ብቻ ነው የምጨምረው ማለት ነው። እንግዲህ ይሄኛው በደንብ ቲማቲሙ ነው። ሁላችሁም እንታረጉት በታላችሁ ጨው ማለት ነው። ጨው ለቲማቲሙ በጣም አሪፍ ነው። እንትን ድቅቅ እንዲል ያደርገዋል። እንግዲህ መጀመሪያ ላይ ጨው አልጨምረም። ያው ከቲማቲሙ ጋር ነው ጨው የሚጨምረው ማለት ነው። እንደምፈልገው አይነት ጨው ጨምራለሁ። እኔ ብዙ ነው የምሰራው ነገር ያለ ምሰራው ምን ብዙ ስለሆነ ሁሉም ነገር ቲማቲሙ ነው። እንደዚህ ነገር ትልቅ ትልቅ ነው የሚሰራው ማለት ነው። እንደዚህ ተከታተሉኝ። እንግዲህ እንግዲህ እንደዚህ ማቴምና ቁሌትን ብለዚህ በደንብ ከተከላለን በኋላ የጨመረው ያዘጋጀሁትን ቃሪያና ኮዝባራ የሆናቸው እንዲሁም ምግብ አልችልም ለምትል እህቶች ሁሉም ነገር ቤታችን በስልካችን አለ። ሁሉም ነገር አልችልም ማለት ለ ይችላለን ዋናው የኛ ፍላጎት ነው። እን ማለት ና እንደዚህ ማለት ነው ይኸው በእቃ ላይ አርጌዋለሁ። የተዘጋጀ ነው ልክ እንደ ስጋ ማለት ነው። አጥንቱ ምናምን ወጥቶለታል የታሸገ ማለት ነው። እንግዲህ እስከ መጨረሻ እንደምትከታተሉኝ በቃ አረጋለሁ። እንደዚህ ትንሽ በሰል ይላል ማለት ነው ዩት ሎሚ ናቸው ወይም ሌሞነስ ወደ የሚሉት ማለት ነው፣ ደረቅ ማለት ነው። እና ሽታው ማሻላ ነው፣ በጣም ደስ የሚል ሽታ አለው። እና ከዚህ ከደሳሳ ያረጉት ቤት እናት ቤት የምትሰሩት አውቆታላችሁ ብቻ እና አላህ ካለ

አለ። ይሄኛው ሌላ ነው። ይሄኛው ሌላ ነው። ይሄኛው ሌላ ነው። ይታያል መቼም እርግጠኛ ነው። እዛ ጋም ሌላ ነው። አንድ ነገር ብቻ አይደለም፣ አይደለም ነገራችን ላይ የምሰራው እና ለዛሬ ግን እያሳየኋችሁ ያለው የቱና ወይም የአሳ በሩዝ አሰራር ነው። እና ሁላችሁ አላህ ይጠብቃችሁ፣ እስከ መጨረሻ ይሁን። እንግዲህ አሁን እንደዚህ በደንብ ተጥላል ቷል ጨርሻለው ማለት ነው። አሁን ቀጥታ የሚያስፈልገኝ ነው አሁን ማለት ነው ሙቁሃ የሚያስፈልገኝ፣ በሩዝ መጠን ያ ሙቁሃ ጨምራለው ማለት ነው። እንግዲህ እንደምታውቁት ነው፣ እንደዚህ ነገር ጨማምራለው እና አበረታቱኝ ቤተሰብ። ይላችሁ ነው ይወስዳሉ ወጣቻው ነው ከልብ ከልብ ይጣቀማለ ፈጥረን ለሁሉ ነገር ጤና መረጃ ይጨርሻል ማለት ነው። ሰው እንደ ፍላጎታችሁ ነው መጨመር ያለባቸው ያው አንዳንድ ቤቶች አይፈልጉ በጣም ትንሽ ይፈልጋሉ። አንዳንድ ቤቶች ደግሞ ሚሄድ እንደ ፍላጎታቸው እንደ ሰዎቻቸው ፍላጎት ማለት ነው። እኔ ጋጨው ብዙ አይደለም የሚፈልጉት አረግ ያለው ማለት ነው። እና ይህም ይመስላል። ጠብቁም እስከ መጨረሻ። ይኸው አሁን ብዙ ጊዜ አጠቤ ዘፍዝፌ ለሰላሳ ደቂቃ አዘጋጅቻለሁ። አሁን ፋ ሙዜ ነው የሚጨምረው ማለት ነው። እንደምታዩት ሙሉን ነገር ጨርሼለታለሁ። ሩዙን እየጨመርኩ ነው ማለት ነው። እንግዲህ ይህን ይመስላል። በጣም ቆንጆ ነው። አሁን የምንገናኘው ቀጥታ ጨርሼ ገበታ ላይ ነው ማለት ነው። ጨርሻለሁ ማለት ነው። አሁን እንደምታዩት ሩዙም ግምቱን ስለማውቀው ነው ውሃው እንደዚህ የሚሳረገው እንደዚህ መልበስ አለበት ማለት ነው። አሁን ቀጥታ የምንገናኘው ገበታ ላይ ነው ማለት ነው። ጨርሻለሁ መጥፎስ እንትን ማለት ነው። አሳ ወይም ደግሞ የአሳ የቶና በሩዝ አሰራር ወይም ደግሞ አሳ በሩዝ አሰራር ነው ያሳየኋችሁ ዛሬ። በመቀጠል በሌላ ቪዲዮ እስከምንገናኝ ጊዛኩም አላሁ ከይረን አበረታቱኝ። ያው ከዚህ በኋላ ደግሞ መጨረሻ ላይ ገበታ ላይ ነው የምንገናኘው። አሁን ለምሳሌ ረመዳን ማላክ ካደረሰ፣ በተለይ በተለይ ኢጃዛ ቤት ስራ አጣ ምናምን ብላችሁ የምትቀመጡ ወንድሞች ምግብ ብትበሉ ሀቂቀታል እኔ ራሴን ማካበላለ ምግብ የሚችል ሰው እሱ የምግብ የመስሪያ አላማ አልችልም። ፍላጎት ካላችሁ ምግብ አልችልም ብሎ ነገር የለም። ዛሬ ላይ እድሜ ለዩቲዩብ፣ እድሜ ለቲክቶክ፣ እድሜ ለሚዲያ በቃ የፈልግ ነው ነገር ሰርች ብናረግ ይመጣል። እና ስለዚህ ያው ጊዜያችን ቆሞ አልተፈጠንም እንደ እህትነት ማለት ነው እና ወደኋል ብዛባችሁና አፍሮ በሉኝ። ምግብ ለመስራት ፍላጎት ካላችሁ ማንኛውም ጥያቄ ብትጠይቁን፣ ኬክ፣ ሰላጣዎች አፋጭ መራራ የሚሰራ ነገር ማንኛውም የምግብ አሰራር በኮመንት ይሄንን ስሩልኝ ካላችሁን በፈቃደኝነት ያለ ምንም እንትን ቅሬታ እሰራላችኋለሁ ማለት ነው። ምክንያቱም ስራዬ ምግብ ስለሆነ ማለት ነው። እና ጀዛኩሙላሁ ኸይረን። በአዲስ ጊዜ እስከምንገናኝ እንሻአላ፣ ይሄን ይመስላል በመጨረሻ ገበታ ላይ አቀርብላችኋለሁ ማለት ነው። ሰላም አሌይኩም ወራ